አንዳንድ ጊዜ እኮ ይገርመኛል። ማርያምን በይ ዘ ዌይ ለመጀመሪያ ጊዜ ወንድ ስትሳደብ ዮኒማኛ ብቻ ታውቃለህ። እና ወንድ ተሳደብ ሀታል ትንሽ ፎር ሀውርስ ከሴቶች ጋር ነው የምትሳደብ ነው ከወንድ አንዳንድ ጊዜ ላይ ትንሽ ነካ ነካ ላርግላችሁ ብዬ ነው እንጂ በኋላ እንትን በዛ ነው የሚሄድባቸው። በደንብ አርጌ ለሚቀጥለውም እንዲያዩት ማለት ነው፣ እንዲያንገበግባቸው። በዛ በዩቱብ አርጌ በደንብ ነው የሚሸቅልላቸው። እናንተ ጅጅግ ያሚናች ዩቱብ ምናምን ምናምን ይሄድባቸኋለሁ። ያ እንዴ ልጅን እንደዚህ እንደዚህ እንደዚህ ከአንቺ የበለጠ አልነበረ እንዴ ዚህ ሶሻል ሚዲያ ላይ አልነበረም እኮ ማለት ጂጂኪያ ብሮ፣ አንቺ አንቺን ንትን ያሳለፋቸው ልጅ በጣም ወዳቸው። ፍቅረኛሞች ሶሻል ሚዲያ ላይ ቢኖሩ አንድ ፋኒ ፋኒና ልጅዋ ጂጂኪያ በጣም ነው ማደንቃቸው፣ ላይ ኮንትክታቸው ምናምን ሁሉ ነገራቸው ደስ ይልልም። ማርያም እና ቪዲዮ ቲክታክ ደግሞ ከመጭ ቅድም ያወጣትን ዩ ዩቲዩብ ግን ጊዜ ስላላገኘው ምንም ኮንቴክት ማይነው አልነበረኝ። በዚህም ልመጣ አላሰብኩ ነበር እና ስ ፋን የሆኑ ነገሮችን ለማሳቅ ምናምን ነገር ያሰብኩት እንደዚያ አይነት ነገሮችን ለማምጣት ነው ያሰብኩት ነበር። ሰው በማይሆን ቦታ አስገብታቸው ምናል፣ እኔ ደግሞ እረግጣቸዋለሁ አንድ በአንድ እያረኩኝ ማለት ነው። በተለይ አንቺ በቀን በቀን ኩንታል ጤፍ እያፈጨሽ የምትበዩ ሴትዮ 24 ሀርስ ከመኪናና ከቤት ማትወጪ Wait. እናንተ የእናንተ ባሎቻችን በስነ ስርዓት አድርጋችሁ ስላልጠበቃችሁ ስለፈታችሁ የሀበሻ ባለ አንድ አይነት ማለት አይደለም እንዴ? ኦኔን በድሮኛል እና በቃ አንቺንም ነገ ይበድሻል፣ ነገ አውጥቶ ይጥልሻል ምናምን። ባሎቻችን ስነ ስርዓት አድርጋችሁ ስለማት ጅጅል ጅጅል ክጽሕፍ ክዘለኸኝ ወዳእታ ጊዜ ሓንቲ ኮሚቴ ክከይ ፅሕፈ ብዛ ገዛዝያ

ባሎቻችን በስነ ስርዓት አድርጋችሁ ጠብቀዋል። የሀበሻ ባል እንደዚህ ነው ያደረገኝ። የሀበሻ ባል እኔን ጥሎ በማታ ወጣ በማታ ገባ። በማታ ሄድሽና በማታ ነው የሚያባርርሽና አፍሽ አምስት ሚትሮ ከፍተሽ እየተሳደብሽና አንቺን ማን ሰብስቦ ሊያኖርሽ ነው እንዴ? በማታ ከሄድሽ አፍሽን ከፍተሽ በማታ ያባርሻል እና ምን ታመጅ ነው? ክብር ስለማታውቂ እኮ ነው። ባሌዋ ሸጊዋ፣ አሁን በእኛ ሀገር ምን ባለ መዓረይ ወለላይ፣ ልጅቷ ደግሞ ጎይታዋ ምናምን እንደዚህ ብለሽ አቀባጥረሽ እስኪያዙ የሀበሻን ባል ፍንክቻይ ነው አራት ሰዓት የሌሊት የሚገባ ከነበረ ማለት ነው። ማርያምን ስምንት ሰዓት ነው የሚገባው ባልሽ፣ አንቺ ጠብቀሽ ስላላሽ የሀበሻን ባል ይህ የሀበሻ ባል መከራውን ያገኘው እናቴ በቃ የሀበሻ ባል በቃ መከራ ነው ያገኘ። እዛም እዚህም ስትንዘላዘል ያገኛታል። ሌላውን በሌላ ትደርብበታለች ያገኛታል፣ ይፈታታል። ከዛ በኋላ ሁሉም ወደሱ ነገር እንትን ታደርጋለች። አብዛኛው ጊዜ የሀበሻ ባል መናገር አይወድም። ባል ስላቸው ላ የሀበሻን ወንድ ሰዎች በሙሉ እነዚህ ቡትታ ም እነ እነቴቴ እነሴጋው ከየት ምን አይነት ፍጥረት ከየት እንደመጡ አላቅም ግን፣ እንደነዚህ አይነት ሀበሻ የለንም እኛ ሀበሻ ትዳሩን ይወዳል፣ ሚስቱን ይወዳል፣ ሀገሩን ይወዳል። ባይደወይ ለማንምን ወደ እናንተ ስመጣ እንደዚህ ብያ መጣም ከነ ባንዴራ መጣሁት። ዓጋሚ አትገባም። ሕዋሓት ሰውን ኣታገባም። ትግሬን ኣታገም ነጫ ቅፋ ደል ታድራ ኣለው ነጫ ጭም ሰው ነው ገባ ኣይደለም። ብካልቸራ ኣትገናኝም፣ ብብሄራ ኣትገናኝም፣ ብዘራ ኣትገናኝም፣ ብዜግነት ኣትገናኝም። ነጭ አካፋ ነው እየተኛ ያለው። ተሳሳትኩ፣ እንዴው ግን ተሳሳትኩ። ቤት ላይ ሆነ ጆሮዋን ስለምታደን ቁራጥ መሰለኝ። አሮጌ መኪና መኪና ገዝታ መኪና ውስጥ ሂደህ ተናገር ያለች፣ በጥፊ አጮህ ያላከችው ወደ መኪና

ትልቅ ብታደርሰኛል በደንብ አድርገህ አንተ ንሆን ስላልገባ ግን ክብር የለህም። ማርያምም አሁን እኔ ወገን ብዙ ሰው አስታርቅ ያለው ማርያም ነገራቸው። ኢቭን ጅጂኪያ ረሳ ነው እንጂ ከፍሬ ጋር ያታረኳት ነ ጅጂኪያና ፍሬ አንድም ሰው ስለ እነሱ ማረት ግን፣ ምንም ቢሆን እናት እና ልጅ አይደለም። ለምን ፍቅረኛ ሞች አይጣሉ ሶሻል ሚዲያ ላይ መጠት ማስታረቅ የለም። ይሄ ለአንተ ትርፍ ለማግኘት ነው፣ ለአንተ ሶሻል ሚዲያን ለማተለቅ ነው። ለጥቅምህ ብለህ ነው እንጂ ለህዝብ አስብህ አይደለም። ትዊን ፍርሃውርስ እያወራህ ያለሆም ለራስ ጥቅም ነው፣ ለሰው ጥቅም አይደለም። እንዳንተ አማራዎች እንደዚህ ለምን ከእንትን አትሆንም? እንደዚህ እነሱ እኮ እንደዚህ አልልም። አንድ ትግራዋይ እነዚህ እነዚህ እንደዚህ አይሉም። ደሞ አሁንም ደግሞ ትግራዋይ ከጎን አልልም ብቻ የገባ ቁርስ በላይ ቀስ ወደዚህ ጭገር ያወጣውትን ፀጉር ደግሞ እንደገና ወደ ጭገር እንዲመለስ ነው ማድረግ ነው። ገባ ጌቱን ጌትን ፈጥፍጠው ያወጡልን ፀጉር ፊንፊን እያደረገ እኛን ምን ሰርቶ ሊያበላት ነው? የ1 ዓመት ወጠጤ ምናምን አንተ በ15 ዓመት ነው በ20 ዓመት ፍቅረኛ ስለያስገንቢ ስላለች አኳ አይታ ማትሆናት ማትበጃ ስለሆነ ስላባረረች ያበሻን ሚስት ሰው እንደዚህ ስለሆነች እንደዚህ መሆን የለባትም ማለት የለበትም። መስራት ነበረብህ አይደለም በ20 ዓመታችን እኛ እኮ ልንሰራ፣ ሌላ ኬዝ ይኖረናል። ሶ ኬዝ ችግር የለውም።

አንተን ሰው ብዬ ማናገርም ሰው አልነበርም። ትግራዊ ጀግና ህዝብ ነው ምናምን ብሎ ኮሜንት ስፈውል ደሞ አይቻለ ምን እንዳል። ለዛ ነው ክራንች ምናምን ምናምን ምናምን ራ ሳትዋጋ በክራንች እየሄድክ አደል እንዴት? ወይም ፈራ ውስጥ ቁጭ ብለ ነትሎ ይህም እንኮ ክራንች እየሄድክ ነው። ሳትዋጋ ሳትዋጋ በክራንች እየሄድክ ነው። ሀገር አታድን አንተ፣ ሚስት አታድን፣ ቂጣህ አታድን። ጨጉርህን አታድን። ምን ታድናለህ አንተ? ምን ትጠቅማለህ ለዚህ ዓለም፣ ለዚህ ሕዝብ፣ ለዚህ ሀገር? ምንድን ነው የምትጠቅመው አንተ ለዚህ ሀገር? ምን ጥቅም ጥቅም? ምንድን ነው? ሳትዋጋ በክሬንሽ እየሄድክ ነው። ቂጥህን ማዳን አችልም። አንድ ሰው እኮ አፉን ሙሉ ሆነ መናገር ሲፈልግ ጀግና መሆን አለበት ያለባ ትዳሩን ሚስቱን ቤተሰቦቹን ልጁን ቀጥ አርጎ መያዝ አለበት። አንዳንድ ጊዜ እንደዚ አይነት ሲሆን፣ አሁን ይሄ ጅግናባ ነው ይባላል። ገባ? አንተ ግን እንደዚህ ያደረገች እንደዚህ ያደረገች አልፈልግም ይላሽ ነበር ምናምን። እኔ ንገር፣ ትናንትናውም

እና ባይ ዘ ወይ ተው ከልጆች ጋር እንትን አትበል፣ ከልጆች ጋር አትመለስም። ባይ ዘ ወይ ጋይዝ፣ እያስተዋወቅን ለእናንተ ብዬ ጌምን አላስቀረውም። ገና እንሄድበታለን እንዲሁም እንጫወታለን። ለእናንተ ብዬ ጌም የያዝኩት ም የለም

ሻርክ ደግሞ ለምነህ ለምነህ ለምነህ ለምነህ ለምነህ ፊት ስታጣ እንደ ላይክ ባይ ተ ወይ አንድ ሰው ፍቅር ከሌለው ከማንም ሰው ጋር አይቀርብም እና ፍቅር ስላልነበራት አልፈልግም አለች። በቃ ምንድነው እኔን ካላገባሽ ብለሽ ምንጨርጨር አለብህ እንዴ? ኢትዮጵያ ለራሱ እኮ ኤርትራ ወደ እኛ ካልተደመርሽ ብላ ስንት ዓመት ፈልጋ ፈልጋ ፈልፈ ሁነችም

ሴት አልፈልግህም ካለች፣ በቃ አሽቋላጭ ስለሆንክ ለፍላፊ ስለሆንክ ከዛና ከዚህ ወሬ እየገጣጠምክ ስለምታወራ ኮንቱ ኮንትሮል ምሮ ስለሆንክ በቃ እንደዛ ተወች። በቃ አልፈልግህም ካለች በቃ አልፈልግህም ነው። ምንም ከአንተ ጋር የሚያገናኛት ነገር የለ። ሀገር አይገባው ማንነት አያገባው ሃይማኖት አይገባ ዝም ብሎ ደንቆሮ መሃይም ሆኖ የሚያድገው መሃይም። ገባህ የሜል ደግሞ ትመጣታለህ። ማርያምን ቁጭ ብለህ ታብታብ ታደርጋለህ። ዝ ከዛን ጊዜ እንታያለን። ኦኬ ገና በዩቱብ ይሄድብሃለሁ በቲክታክ መጨረሻ ይቅርታ ካልጠይክን አልተወ። ማርያምን ይቅርታ ማለት አለብህ የቢሲ ስብ ገበናን ያንደኛ ውጥቼ ሶሻል ሚዲያ ላይ ዘርግፍኩት። ትማት አንተ ማለት አለብህ። እኔ እስከ መጨረሻ ሄድብሃለሁ፣ እስከ መጨረሻ ድረስ ይቅርታ እስክጠይቅ አንተነ ልጅ ሁሉ ያደረስከው ብዙቷም። ኦኬ ወገን ዩቱብ አውጥቻለሁ። ሊንክ ባዮ ላይ ያላችሁ፣ ወይ ደግሞ አሞራ ሰማይ ብላችሁ በእንግሊሽ ሰርች አድርጉ ዩቱብ ላይ ታገኛላችሁ። ሁላችሁም ሰብስክራይብ አድርጉ። ሸቅልባቸው በምር በዚህ የምሸቅርበት እንዲያማርያ ነው። እኔ አሪፍ ኮንተንት እ ይመጣለው አስተማሪ የሆነ ነገሮችን ፈን የሆነ ነገሮችን እ ይመጣለው ብዬ አስቤ ነበር። እንደዚያ አይሰራም ግን በአንተ ብቻ የምፈምሰው ነው ያሳያል በአንተ በዝሆን ያቺ ኮንታል ጤፍማ ያህላት በእናንተ ነው የሚሄደው በእናንተ ነው የሚጀምረው። ያቺ ደግሞ ሶስት ሜትር የሚያክል አፋ ይሄን የሚያክል በማታ ሄጄ በሚያዛና የተመለስኩት ትሄጃለሽ በአራታቸው ነው የሚሄድባቸው። በአራታችሁ ዩቱቤን አምሳ ሺ አደርሳታለሁ። ኦኬ፣ ግን በኢሮፕ አቆጣጠር ጋይስ መይ ሶስት ነው፣ አምስተኛው ወር ላይ ማለት ነው። በኢትዮጵያ አራት ሰዓት የምሽት በኢሮፕ ዘጠኝ ሰዓት የምሽት ማለት ነው። ማንንም ሰው እንዳይቀር ቢቀር ቢቀር ለራሱ በታርታ ብቻ። ሌላ ምንም

በሰፊ በኋላ እለቅላችኋለሁ። በደንብ አድርጌ እንደገና ጌሙን እንዳቀር ማንም ሰው እንዳይቀር ሶስት ላይክ ቪዲዮ እሰራለሁ። አገር ውስጥ አይደለም ያለሁትን ሀገር ወጥቻለሁ እና አስለፈች ትንኪ ሶማች ቺንኪ ሶማች ወገን ምንም ብት